ልክ እንደ ዶክተር ዛኪሪ ያሉ ብዙ ሰዎች ይህንን ጥያቄ መጠየቅ ይፈልጋሉ። በተለይም ደግሞ በእስልምና ሃይማኖት ውስጥ ያሉት። በሚገርም ሁኔታ ሙሉ መጽሐፍ ቅዱስ የተጻፈልን የዚችን ጥያቄ መልስ ይመልስልናል። ነገር ግን ልክ እንደ ዶክተር ዛኪር አይነት ያሉ ሰዎች አንዷ ቃል ላይ ተንተርሰው ያንን ብቻ ነው የምፈልገው በማለት አላግባብና ከንቱ የሆነ ክርክርን ይከራከራሉ። ይህ በፍጹም ጭፍንነት የሚጠየቅ ጥያቄ ነው። ይቺ ሴት ይህን ጥያቄ በተጠየቀችበት ወቅት እንደምንም ብላ ልትናገር ሞክራለች። ምንም እንኳን ዶክተር ዛኪር በየመሃሉ ቢያቋርጣትም አሳማኝ ምላሽን ሰጥታለች። እኛም በዚህ ቪዲዮ መጨረሻ ላይ በደንብ አድርገን ለመተንተን ሞክረናል። ወደ ቪዲዮው እንሂድ። ክርክሩ ተጀመረ። ዶክተር ዛኪር በመጀመሪያ ጥያቄውን አነሱ። እባክሽን ስምሽን ስራሽንና ጥያቄሽን ማቅረብ ትችያለሽ ብሎ ተናገረ። ሴቲቷም አይኗ ላይ ትልቅ ፓውዛ የበራ ይመስል አይኖቿን በከፊል ጨፈን አርጋ ምላሽ መስጠት ጀመረች። ስሜ ሮዝ ይባላል። የምሰራው ለኳታራ አየር መንገድ ነው። ጥያቄዎቼንም እንደሚከተል አቀርባለሁ። ብዙ ጊዜ ስለ ሃይማኖት ስታወራ ሰምቼ አውቃለሁ በእርግጥ እኔ ዕውቀቱም ያለኝ የማቀውም ስለ መጽሐፍ ቅዱስ ነው። ስለዚህ እሱን ተንተርሼ አወራለሁ። ብዙ ጊዜ ንግግርህን ለመስማት ሞክር ያለው ኢየሱስ ክርስቶስን ልክ እንደ ሃይማኖት አባት ልክ እንደ ሃይማኖት መሪ አርገ ስትስለውና ስታውራ ሰምቻለሁ። ነገር ግን እኔ እስከማቀው ድረስ ኢየሱስ ክርስቶስ ላይ በምድር የመጣው የትኛውንም ሃይማኖት ሊያስተዋውቅ አይደለም። በፍጹም ኢየሱስ ክርስቶስ የትኛውንም ሃይማኖት በመጽሐፍ ቅዱሳችን ላይ ሲያስተዋውቅ አልታየም። ደግሞም የሃይማኖት መሪ አይደለም። ይልቁንስ ታዲያ ኢየሱስ ምንድነው በዚህ ምድር ላይ ያስተዋወቀው ብለህ ልትጠይቀኝ ትችላለህ። ኢየሱስ ክርስቶስ በዚህ ምድር ላይ ያስተዋወቀው አንድና አንድ ነገር የእግዚአብሔርን መንግሥት ነው። እኔ እርግጠኛ ነኝ ከእግዚአብሔር መንግሥት ውጪ አንድ ሃይማኖትን ደግፎ ሌላውን ነቅፎ አያል ሁለተኛው እንድትመልስልኝ የምፈልገው ጥያቄ ደግሞ እግዚአብሔር የትኛው ሃይማኖት ውስጥ ነው ያለው? ምናልባት ይህንን በዝርዝር ብታስረዳኝ ደስ ይለኛል። ደግሞ ይህንን የጠየኩበት ምክንያት እኔ ለብዙ ጊዜያት ሳጠና ቆይቻለሁ። አንድ ነገር ላስታውቅ እፈልጋለሁ። ኢየሱስ ክርስቶስ የኔ ገዢ የኔ ጌታና የኔ አዳኝ የሆነው በዚች ምድር ላይ እያለ የትኛውንም ሃይማኖት ሲያስተዋውቅ አይተናናቅም ይልቁንስ ቅድም እንዳልኩ ያስተዋወቀው የእግዚአብሔርን መንግስት ብቻ ነው። በሌላ ቋንቋ ኢየሱስ ክርስቶስ ምድር ሊያስተዳድረው የፈለገው በሰማይ ጸጋና በሰማይ ኃይል ብቻ ነበር። ስለዚህ እባክህ ዶክተር ይህንን ጥያቄዎች እንድትመልስልኝ እፈልጋለሁ። ከዚህ በኋላ ዶክተር ዛኪር ከተቀመጠበት ወንበር ወደ ማይክሮፎኑ ተነስቶ ሄደና ቆመ። ለተጠየቀውም ጥያቄ ማብራሪያ ለመስጠት አፎቹን ከፈተ። እንግዲህ ይች እህት ሁለት ጥያቄዎችን ጠይቃለች። ይቺ ሴት ክርስቲያን እንደሆነች መገመት አይከብድም። በመጀመሪያ ደረጃ ተሳስተሻል፣ ምክንያቱም እኔ በፍጹም ኢየሱስ ክርስቶስ የሃይማኖት መሪ ነው ብዬ አላውቅም። ይሄ በፍጹም የተሳሳተ መረጃ ነው። ይልቁንስ ኢየሱስ ክርስቶስ እግዚአብሔር አምላክ የላከው መለክተኛ ነው። ይህን በሚናገርበት ጊዜ ወዲያውኑ ጉባኤ ውስጥ ያሉት ህዝቦች እጃቸውን ማጨብጨብ ጀመሩ። ዶክተር ዛኪርም ቀጠለ። አየሽ በሁለቱ መካከል ትልቅ ልዩነት አለ። የሃይማኖት መሪ መሆን ሌላ፣ የእግዚአብሔር መልእክተኛ መሆን ደግሞ ሌላ ነው። በእርግጥ የእግዚአብሔር መልእክተኛ መሆን እጅግ በጣም የተሻለ ነው። ስለዚህ ይህንን ነጥብ እንድትችልኝ እፈልጋለሁ። በሌላ በኩል የቀድሞ ጥያቄሽን ስትጠይቂ በመሃል ኢየሱስ ክርስቶስ አልሽና ጌታዬ አዳኜ ብለሽ ተናገርሽ። የኔ እህት በመጀመሪያ አንድ ነገር ልንገርሽ፣ በዚህ ምድር ላይ ከክርስቲያኖች ውጪ ኢየሱስ ክርስቶስን እንዲያምኑ የሚያደርግ ሃይማኖት እስልምና ብቻ ነው። የትኛውም የእስልምና ሃይማኖት ተከታይ ኢየሱስ ክርስቶስን ሳያምን እስላም ነኝ ማለት አይችልም። እኛ በደንብ እናምነዋለን። ኢየሱስ ክርስቶስ እግዚአብሔር ከላካቸው ኃያላን መካከል አንዱ እንደሆነ በደንብ አድርገን እናምናለን። ደሞም በተአምራት እንደተጸነሰና በተአምራት እንደተወለደ እናምናለን። አሁን እኮ በሚገርም ሁኔታ የዚህ ዘመን ክርስቲያኖች ይህንን እንኳን በደንብ ባያምኑ። ደግሞም ከእግዚአብሔር በተሰፍጠው ፈቃድ መሰረት ለሙታን ህይወትን እንደሰጠም እናምናለን። በምድርም ላይ እያለ ሽባውን፣ እውሩንና የተለያየ ተአምራትን እንዳደረገም እናውቃለን። ስለዚህ ሙስሊምና ክርስቲያን መንገዳችን አንድ ነው። ነገር ግን አንድ የምንለያይበት ነገር አለ። ይኸውልሽ ልብ ብለሽ አዳምጪ። እኛና እናንተን የሚያለያየን ነገር ኢየሱስ ክርስቶስ መለኮታዊ ነው ማለት ስትጀምሩ ጀምሩ ነው ደግሞ ሚ ብቻ አይደለም አብዛኛው ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ብለውም ያምናሉ። ይኸውልሽ እኔ ብዙ ምርመራ ያደረኩት በሃይማኖት ላይ ነው። የተለያዩ የሃይማኖት መጽሐፎችን መጽሐፍ ቅዱሳችሁንም ጨምሮ አንብቤያለሁ፣ ሙሉ መጽሐፍ ቅዱስን አንብቤያለሁ። ነገር ግን ኢየሱስ ክርስቶስ አምልኮ ለኔ አርጉ ወይም ደግሞ እኔ አምላክ ነኝ ያለበት ክፍል ፍጹም የለም። እንዲሁም አንድ ነገር ልንገርሽ ኢየሱስ ክርስቶስ አምላክ እንደሆነ የሚያሳይ የመጽሐፍ ቅዱስ ክፍል አምጥተሽ ካሳየሽኝ እኔ ዶክተር ዛኪር ከዛሬ ጀምሮ ክርስቲያን እሆናለሁ ክርስትናን እቀበላለሁ ጥያቄን በግልጽ እንደሰማሽኝ ተስፋ አደርጋለሁ ኢየሱስ ክርስቶስ አምላክ እንደሆነ የሚገልጽ ክፍል የምታሳይኝ ከሆነ ዛሬውኑ ክርስትናን እቀበላለሁ ይህንን በሚያወራበት ሰዓት ይህቺ ሴት ፊቷ ላይ ፈገግታና ተስፋ እየታየ እጇን ወዲያው አወጣችና እሺ በጤ ተባለች። ወዲያውኑ እየተንቀሳቀሰች ለዚህ ጥያቄ ምላሽ አለኝ አለች። በልበ ሙሉነትም ምንም ሳትን ተባተብ መናገር ጀመረች። የዮሐንስ ወንጌል መጽሐፍ ላይ እንዲህ ብሎ ጸሐፊ አስቀምጦልናል በመጀመሪያ አለበር ዓለም በእግዚአብሔር ዘንድ ነበር ዓለም ደግሞ እግዚአብሔር ነበር ይላል። አየ በዚህ ክፍል ላይ ሊነግረን የሚሞክረው ብላ ገና ንግግሯን ሳትጨርስ፣ ዶክተር ዛኪር በእጁ ጠቆም እያደረገ ያስቆማታል። ቆይ ቆይ ቆይ ቆይ፣ አንድ ነገር ልንገርሽ። የምትናገሪውን ክፍል እንኳን የምታውቂ አይመስለኝም። እያወራሽ ያለሽው ከዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ነው። አየሽ አንቺ እየተናገርሽ ያለሽ መጽሐፉን ብቻ ነው። ዮሐንስ ወንጌል ብለሽ በደፈናው የተናገርሽው። እኔ ግን ከፈለግሽ ምዕራፉንም ነግርሻለሁ፣ ቁጥሩንም ጨምሮ ነግርሻለሁ። እሷም ወዲያውኑ ቆይ እኔኮ ምላሽ መስጠት ፈልጌ ነው ስትል ድጋሚ በእጆቹ መዳፍ አስቆማት። ቆይ ንግግሬን አልጨረስኩም። ይኸውልሽ ኢየሱስ ክርስቶስ የተናገረው ቃል ክብር ያስፈልገዋል። በዛ ላይ ደግሞ እኔ የምነግርሽን ነገር በቀጥታ እንድትመልሽልኝ ነው የምፈልገው። ራስሽ እኮ የማይገናኝ ነገር እየወራሽ ነው። ደግሞ እንድትነግርኝ የምፈልገው ጥቅስ ኢየሱስ ክርስቶስ ራሱ የተናገረው መሆን አለበት። ኢየሱስ የተናገረው ማለት እነዛ አያይ ፊደላቶች ማለት ነው። በእርግጠኝነት ክርስቲያን ስለሆንሽ ይገባሻል ብዬ አስባለሁ። ኢየሱስ የተናገራቸው ፊደላቶች በሙሉ በቀይ የተሰመሩ ናቸው። እኔ ከዛ ላይ እንድታወጪልኝ ነው የምፈልገው። ስለዚህ የዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ጀምሮ በቀይ አልተሰመረም። ወዲያውኑ ሕዝቡ በኩራት ማጨብጨብ ጀመረ። ዶክተር ዛኪርም ጭብጨባውን ለመክታት በሚመስል መልኩ እጆቹን እያወናጨፈ ቆይ ቆይ እስኪ ትመልስ እንጠብቃት ትመልስ አለ። ለሶስተኛም ጊዜ ልጅቷ ምላሿን ልትሰጥ ስትል ገታትና እኔ ያልኩት ኢየሱስ የተናገረው ነው በቀይ የተሰመረው ያንን ጥቅስ ነው መለሽ እንጂ ሰዎች የጻፉትን አይደለም የምፈልገው ተግባባል። ለማንኛውም አንቺ ራሱ የዮሐንስ ወንጌልን በደንብ የምትጠቀማ አይመስለኝም። ስለዚህ እኔ እንዳገዝሽ ፈቃጅ ይለኝ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ እንዲህ ይላል፣ በመጀመሪያ ቃል ነበር፣ ዓለም በእግዚአብሔር ዘንድ ነበር፣ ዓለም እግዚአብሔር ነበር። እንግዲህ ቃል የሚለው እግዚአብሔር ነው ብለሽ የምታስብ ከሆነ በመጀመሪያ እግዚአብሔር ነበር፣ እግዚአብሔርም እግዚአብሔር ነበር፣ እግዚአብሔርም እግዚአብሔር ነው ልትይ ነው ማለት ነው ይህ እኮ ሁለት አምላክ አላረገብሽም። በድጋሚ ልጅቷ ድምጿን ከፍ አድርጋ እኮ እኔ እኮ ይህንን ልነግር ያልኩት ስትል፣ ቆይ ቆይ ቆይ አውርቼ አልጨረስኩም አላት። እሷም በንዴትና በቁጣ ስሜ ሲጀመር ምንም እኮ እንዳወራና ምላሽ እንድሰጠኝ እድል እየሰጠኝ አይደለም አለች። እሱም ጮክ እያለ በቁጣ በሚመስል መልኩ ሲጀመር ዝም በይና አዳምጪ። አሁን አንቺ ለጠየቅሽው ጥያቄ እኔ ምላሽን እየሰጠሁሽ ነው መልሼ ከጨረስኩኝ በኋላ ሌላ ጥያቄ መጠየቅ ትችያለሽ። ለምን በየመሃሉ ትገቢያለሽ? እኔ አንቺ ስታወሪ በየመሃል ገብቼ ብሻለሁ ንገሪ በመሃል ገብቼ ብሻለሁ? ታዲያ ለምንድነው እኔ ምላሽ በምሰጥበት ወቅት ደግሞ አንቺ ተነስተሽ የምታወሪው? መጀመሪያ ምላሹን ሰጥቼ ለጨርስ። የመጀመሪያው እየተናገርኩት ያለው ነጥብ የእኔን ጥያቄ መመለስ አልቻልሽም። የምነግርሽን ነገር ኢየሱስ ከላለው ጋር የምታስታረቂ ከሆነ ተሳስተሻል ማለት ነው። እኔ የኢየሱስን ቃል እያልኩሽ እንጂ የዮሐንስን ወንጌል አምጥተሽ ዶክተር ዛኪር እኮ የኢየሱስ ወንጌል ነው ብለሽ መናገር ትፈልጊያለሽ። ሲጀመር አንቺ ሀቀኛም አይደለሽም። ልክ ነኝ ወይስ አይደለውም? አየሽ፣ ምንም አታቂ። ለስሙ ጠቅሱን ትጠቅሻለሽ፣ ነገር ግን ከየትኛው ክፍል እንኳን እንደሆነ አታቂ። እኔ የሃይማኖት መምህር ነኝ። እነዚህ ቃላቶች የኢየሱስ ክርስቶስ ቃላቶች አደሉ። ከፈለግሽ ደሞ ሄደሽ ዋናውን የግሪክና የአርማይኩን መጽሐፍ ቅዱስ ይዘሽ መምጣትም ትችያለሽ። ታቂያለሽ ግሪክና አርማይክ ምን እንደሆነ? እስኪ መጀመሪያ ልጠይቅሽ፣ መጽሐፍ ቅዱስ መጀመሪያ በእንግሊዝኛ የተተረጎመ ይመስልሻል? እያወራሁሽ ነው፣ ምላሽ ስጪኝ። መጽሐፍ ቅዱስ በመጀመሪያ በእንግሊዘኛ የተተረጎመ ይመስልሻል ወይ? እሷም ቀስ ብላ አዎ መጀመሪያ በግሪክ ነበር አለችው። እሱም አየሽ፣ የግሪኩ ቃል እግዚአብሔር የሚለውን ኦቲዮስ ይለዋል። ኦቲዮስ ምን ማለት እንደሆነ ታውቂያለሽ? ከዚህ ስትወጪ ቤትሽ ሂጂና እስቲ ጎግል አርጊው። ምናልባት ፈጠኝብሽ እንዳይሆን ሂጂና በራስሽ እስኪ ተመልከቺው። ልጅቷም ከዚህ በላይ መቋቋም አልቻለችም ነበር። እጇን አወጣችና፣ እባክ እባክ ማለት ጀመረች ምላሽን መስጠት ፈልጋ ነበር እንደዛ ያለችው። ነገር ግን አሁንም ዶክተር ዛኪር ቆይ ቆይ ቆይ፣ አሁንም ቢሆን አልጨረስኩም። ሆቲዮስ ማለት እግዚአብሔር ማለት ነው። ቶንቲዮስ ደግሞ ማለት እግዚአብሔራዊ ሰው ማለት ነው። አየሽ፣ እግዚአብሔር የላከው ቃል የሚባለው ኢየሱስ ክርስቶስ ነው። ነገር ግን ያ ቃል እንደ መልክተኛ ሆኖ ነው የሄደው። እሷም በድጋሚ በመሃል ገባችና አደለም አደለም። ተሳስተዋል። እሱ ከመልእክተኛም በላይ ነው። ሲጀምር ኢየሱስ ክርስቶስን መልእክተኛ ብሎ ራሱ መጥራት ይህ እንደ ስድብ ነው። እባክ፣ በእኔ ፊት አምላኬ ጌታዬን መልእክተኛ እንዳትለው። መግባባት የምንችለው አንተ ስታወራ፣ ከዛ በኋላ ለአንተ ጥያቄን ምላሽ መስጠት ስችል ነው። ዶክተር ዛኪርም ቆይ ቆይ፣ መመለስ ከፈለግሽ የመጀመሪያውን እንደ ተሳሳትሽ ተናገሪና ቀጣዩ ጥያቄ ላይ እንሄዳለን አላት። እሷም አልስማማ። በፍጹም ኢየሱስ ክርስቶስ መልእክተኛ አይደለም። ታዲያ ለምንድነው ኢየሱስ የተናገረው ብዬ ስጠይቅሽ የዮሐንስ ወንጌልን ያነሳሽው? እኔ ስለ ዮሐንስ ወንጌልን ማላውቅ መስሎሽ ነው አይደል? አላት። እባክ እኔ የመጣሁት እዚህ ያንተን ዕውቀት ለመፈተን አይደለም። ቆይ ቆይ አላት። አንቺ በመጽሐፍ ቅዱስ ታምኛለሽ። ታዲያ መጽሐፍ ቅዱስሽን ለምበስተህ ትክክል መጥቀስ ያቀተሻል? ስሚኝ፣ ሲጀመር እኔ ከአንቺ የተሻለ መጽሐፍ ቅዱስን አውቃለሁ። እሺ። እሷም ቀጠለችና፣ ኤውል መጽሐፍ ቅዱስን ልታውቅ ትችላለ፣ ደግሞ መጽሐፍ ቅዱስ ሊገለጥልህ ይችላል። ሁለቱ እጅግ በጣም የተለያዩ ነገሮች ናቸው። መጽሐፍ ቅዱስን ታውቀዋለህ ማለት መጽሐፍ ቅዱስ ተገልጦልሃል ማለት አይደለም። አየህ፣ ልክ እንዳንተ ኢየሱስ ክርስቶስ አጠገባቸው ሆኖ እንኳን ማንነቱን ያላወቁት የሃይማኖት መሪዎች ነበሩ። ኢየሱስ ክርስቶስን የሚያክል ጌታ አብሯቸው ሆኖ ሊያቁት አልቻሉም። በድጋሚ አቋረጣትና እሱም ይኸው እህቴ፣ እኔ ያልኩሽ ያለሁት ኢየሱስ ክርስቶስ አምላክነቱን የተናገረበትን ቦታ ብቻ ንገሪን ነው። እኮ እጅግ በጣም ቀላል ጥያቄ ነው። አንድ ጥቅስ ማሳየት ይህን ያህል ይከብድሻል? በቃ የእግዚአብሔርን ቃል አውቃለው ካልሻ አሁን ይህንን ነገር አሳይ አላት። እሷም እሺ ብላ እጇን ወደ ላይ እየተንጠራራች አወጣች። አሁን የምጠይቅህን ጥያቄ መልስልኝ፣ እጇን ወደሱ ሱ እየጠቆመች አንተ ራስህን እና ቃልህን ሁለት ቦታ ነጣጥለህ ማየት ትችላለህ አለች። ዶክተር ዛኪርም እጆቹን እያጣመረ ምን አልሽኝ? አላት። እሷም ቀጠለች። ዶክተር ዛኪርን ከቃሉ ነጥለህ ማውጣት ትችላለህ ወይ? አለች። ወይም ቀለል አርግለ ራስን ከቃልህ መለየት ትችላለህ ወይ? እሱም ቀጠለና ይህ እንዴት ያለ ጥያቄ ነው? ምን ማለት ነው? እንዴት ነው ራሴንና ቃሌን የምለየው? አለ። እሷም ወዲያው ቀጠለች አየህ ኢየሱስ ክርስቶስ ስጋን ለብሶ የመጣ የእግዚአብሔር ቃል ነው አለች። ኢየሱስ ክርስቶስ ራሱ የአምላክ አካል ነው፣ የእግዚአብሔር አካል ነው። ለዛ ነው የእግዚአብሔር ቃል ሥጋ ሆኖ እንደመጣ የተጻፈልን። ለዛ ነው የእግዚአብሔር ቃል ከስሞች ሁሉ በላይ የሆነውን ስም ሰጠው የሚለን። ዶክተር ዛኪርም ቀጠለ፣ አንቺ ተሳስተሻል። ሁሉም በመጽሐፍ ቅዱስም ላይ በቁራንም ላይ የነበሩት የእግዚአብሔር ቃላቸው። ለምሳሌ ሙሴ የእግዚአብሔር ቃለው፣ አብርሃምም የእግዚአብሔር ቃለው አለ። ነብያችን መሐመድ እንኳን ሳይቀር የእግዚአብሔር ቃለው። እሷም ቀጠለች፣ እስቲ ንገረኝ፣ እንደዛማ ቃል የትኛው የእግዚአብሔር ቃለው ኢየሱስ ክርስቶስ ያደረገውን ልክ ማድረግ የቻለ አለ? እሱም ቀጠለና እስኪ ነገሪኝ ስለ ኢየሱስ ምን የተለየ ነገር አለ ከሌሎቹ ምን ይለያል አለ እሷም ቀጠለች ይውል ለዚህ ጥሩ ምላሽ አለኝ መጽሐፍ ቅዱስ ከጀመረበት ጊዜ አንስቶ ማለትም ከዘፍጥረት ፍጥረት እስከ ኢየሱስ እስከመጣበት ጊዜ ድረስ እስኪ በነዚህ ጊዜያቶች ውስጥ አንተ የእግዚአብሔር ቃል ነው ያልካቸው መካከል የትኛው ነው አጋንንትን ሲያስወጣ ያየኸው? የትኛው ነው ለሽባውና ለእውሩ ፈውሰን ሲሰጥ እየተመለከትከው? ደግሞስ በዋነኝነት የትኛው ኃጢአትን ይቅር ሲል ተመልክተሃል? አየህ፣ ለምን ብለ ከጠየከኝ ከመጀመሪያ ከፍጥረት ጅማሬ ጀምሮ ይህ ኃይል የነበረው ራሱ እግዚአብሔር ጋር ነበር። አጋንንትን የማዋረድ እውሩን፣ የማብራት ሽባውን የመተርተር ስልጣን ያለው እግዚአብሔር ጋር ብቻ ነው። ደግሞ ስየትኛው ነቢይና የእግዚአብሔር መልእክተኛ የምትለው የሰዎችን ኃጢአት ይቅር ሲል ተመልክታሃል? ድነትን መስጠት የሚችለው እርሱ ኢየሱስ ብቻ ነው። ዶክተር ዛኪርም ቀጠለ፣ ታዲያ ምን ይህ እኮ አዲስ ነገር አይደለም። ያኔ አጋንንትን ማውጣት ስለቻሉ ብቻ እግዚአብሔር የሚሆኑ ይመስልሻል? አላት በዚህም ዘመን እኮ ብዙ ሰዎች አጋንንትን በራኪያ ያወጣሉ። እሷም ቀባረገችውና አዎ እኔም አጋንንትን ማውጣት እችላለሁ፣ ነገር ግን ይህንን ማድረግ የቻልኩት ኢየሱስ ክርስቶስ በሰጠኝ የልጅነት ስልጣን ብቻ ነው። እኔ አጋንንትን ማውጣት የምችለው በራሴ ኃይልና አቅም ሳይሆን በኢየሱስ ክርስቶስ ስም ነው። እሱም ቀጠለና ይህ ምንም አዲስ ነገር አይደለም። እሷም ቆይ እንዳወራ እድል ስጠኝና ሁሉንም ነገር ልተንትንል፣ አለችው። እሱን ቀጠለና ይኸውልሽ እኛ ጊዜ የለንም፣ ጊዜ ካለሽ ከፈለግሽ ይህንኑ አዳራሽ ነገ ተከራዩና ሰዎችን ሰብስበሽ አስተምሪበት። እኛ ግን ጊዜ የለንም። ይሄ የጥያቄና የመልስ ጊዜ ብቻ ነው። ልታስተምርኝ አይደለም የመጣሽው። ይኸውላችሁ ይህን ክርክር በደንብ ልናብራራላችሁና ልንተነትንላችሁ እንወዳለን። ለእያንዳንዱ ነገር ምላሽ አለ። ከዓመታት በፊት በዓለም ላይ ያሉ ሙስሊሞች በሙሉ አንድ ተመሳሳይ ጥያቄን ይጠይቃሉ። ተመሳሳይ ጥያቄ በተመሳሳይ ቃላቶች እንዲህ ብለው ይጠይቋቸዋል። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ የሚለው ምን ላይ ነው ብለው ይጠይቃሉ። በሌላም ቦታ ሰኔት ብዙ ሙስሊሞች ይመጡና ለክርክር የሚሆን ነጥብ እያነሱ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት የመጽሐፍ ቅዱስ ክፍል የታል ደግሞስ አምልኩኝ መቼ አለ ይላል ይህ ብቻ አይደለም ብዙ ሙስሊሞች በቴክስትም በድምጽም እየደወሉ ይህንን ተመሳሳይ ጥያቄ ደጋግመው ይጠይቃሉ ሲመስለኝ ይህ ጥያቄ በሚማሩበት ስፍራ ላይ እንዲጠይቁ የሚታዘዙት አይነት ጥያቄ ነው ምክንያቱም አንድ አይነት ቃላቶች አንድ አይነት ንግግር እስኪ የዚህን ጥያቄ አሳማኝ መልስ ከመስማታችን በፊት ይህንኑ ተመሳሳይ ጥያቄ ለእናንተ ለአድማጮቻችን የምንጠይቅ፣ ኢየሱስ ክርስቶስ ጌታ ነኝ አምልኩኝ ያለበት ክፍል የት ነው? ብዙ ጊዜ በእስልምና ሃይማኖት ውስጥ ያሉትን በዚህ ክርክር መካከል ለማሳመን ከሞከራችሁና ካብራራችሁላቸው አይፈልጉም። ምክንያቱም እነሱ የሚፈልጉት ቀጥተኛ ቃላቶቹን ነው። አያችሁ መጽሐፍ ቅዱስ ጥልቁ የሆነ መለኮታዊ መገለጥ ይፈልጋል። መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ በራሱ ቃላት እኔ ከድንግል ማርያም የተወለድኩኝ የድንግል ማርያም ልጅ ነኝ ብሎ አያውቅም። ነገር ግን ይህ እውነት እንደሆነ ይታወቃል። የተወሰኑ ቃላቶችን መርቆና ነጥሎ መፈለግ ይህ አለማወቅ ነው። ይህ ጥያቄ መሠረት የሚያደርገው ክርክር ላይ ብቻ አይደለም፣ ይልቁንስ የኢየሱስ ክርስቶስን ትክክለኛ ማንነት ላይ ነው። አያችሁ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበር፣ ዓለም በእግዚአብሔር ዘንድ ነበር፣ ዓለም እግዚአብሔር ነበር ይላል። በዚህ ክፍል ላይ ዮሐንስ ኢየሱስ ክርስቶስን ቃል ነው ብሎ ይጠቅሰዋል። የሚያሳየን ኢየሱስ ክርስቶስ የእግዚአብሔር የራሱ አካል እንደሆነ ነው። ዓለም በእግዚአብሔር ዘንድ ነበር ሲል ደግሞ ኢየሱስ ክርስቶስ ከፍጥረት መጀመሪያ ጀምሮ እንደነበረ ያሳያል። ዝም ብሎ በመሃል መጥቶ መልእክተኛ የሆነ አልነበረም። ይልቁንስ ከመጀመሪያ ከፍጥረት መጀመሪያ ጀምሮ በመለኮት የሠራ ነበር። በሦስተኝነት ዓለም እግዚአብሔር ነበር ብሎ ተጽፎልናል። ይህ ደግሞ የኢየሱስ ክርስቶስን ሙሉ አምላክነት ያሳየናል። አያችሁ፣ ኢየሱስ ክርስቶስ አምላክ ባይሆን ኖሮ እኛን ማዳን ባልቻለ ነበር። ምክንያቱም የማዳን ሥራ የእግዚአብሔር ብቻ ነው። እግዚአብሔር ብቻ ይቅር ማለት ይችላል። ኢየሱስ ክርስቶስ በምድር ላይ ብዙዎችን ይቅር ሲልና ኃጢአታቸውን ሲያስተሰርይላቸው አይተናል። ይህንን ክፍል ለመከራከር ብቻ የምትሰሙ ከሆነ በፍጹም አይገለጥላችሁ። ነገር ግን አይምሯችሁን፣ ልባችሁን ከፍታችሁ ለማንበብ ሞክሩ። ለዛ ነው መጽሐፍ ቅዱሳችን ላይ በተለያየ ቦታ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስን የሚገልጽልን። እናንተስ ይህንን ጥያቄ ብትጠየቁ ምላሻችሁ ምን ይሆናል? በኮሜንት ላይ አስቀምጡልን። እናመሰግናለን።